አሰላሙ አሌይኩም ረህምቱላህ በረካቱ ድና የተከበራችሁ የኢትዮጵ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እናንተስ እንዴት እንዴት ናችሁ? ሁሉ ሰላም ሁሉ አማን ነው ወይ? በያላችሁበት በአለም ዳርቻ ሰላማችሁ ብዙ ትርፍ ይበልልን። እንግዲህ ለምንሰጡት ኮሜንት አስተያየታችሁን ከልብ ነው የምናመሰግነው። እናንተ ለምትወዱንም ለምታከብሩንም ሁሉ አላህ አክብርልን። እኛ የምንወዳችኋለን ከናንተ በላይ ማለት ነው። እኔ ኮሜንታችሁ በጣም ነው የሚያስደሳኝ ማለትም እኔ እንጃ አልሐምዱላህ ረብል ዓለሚን። አንዳንድ ጊዜ እኮ ጥሩ አስተያየት ሲመጣላቸው ለእናንተ ሞራል ነው በቃ ደስ ይላቸዋል። ዩቱብ መክፈሉን ብቻ ሳይሆን በቃ እንደዚህ ከብዙ ህቶች ጋር መገናኘት መታዋወቅ ራሱ አንድ ነገር ነው እና በጣም ነው ደስ የሚለው ማለት ነው። ከልብ እናመሰግናለን። አላህ ያክብርልን። ላይክ፣ ሽር፣ ሰብስክራይብ የምታደርጉልንም አላህ ይስጥልን። ጀዛኩም አላህ ኸይረን ብለናል እና ዛሬ የመጣንበት እንግዲህ በጣም በጣም ወሳኝና አስፈላጊ ነው ማለት ነው በሶሻል ሚዲያ ላይ እያየነው ነው ማለት ነው እንግዲህ ማሚ ሰላም ይበላችሁና፣ ይህ ነገር ይሆናል አይሆንም እንግዲህ አላህ አለም ማለት ነው። ግን እስኪ ማሚ ሰላም ይበላችሁና በደምብ ደሞኛ እናወራችኋለን ማለት ነው። አዎ ሰላሙ አለይኩም እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በያላችሁበት ያለ ሰላም ዝነት፣ ብዝት፣ ተረፍረፍ የበላችሁ ለምንሰጡን ኮመንት እናቴ እንዳለችው በጣም እናመሰግናለን። ክበሩልን ማለት ነው። በጣም መልካም መልካም አስተያየት ነው የምንጽፉልን እና ሰሞኑ በጣም የተረጨ ወሬ ነበረና ስለ ሀሊማ እና ማነው ሰአዳና አሊ በጣም ቅድም ላይ ቪዲያቸውን አይቼ ነበረን። እናቴ ራሱ ከእነሱ ራያ የወሰደች ናት። አሁን ሰአዳና አሊን አይቼ ነው ዩቱብ የከፈልኩ ማለት ነው። ሳውዲ አረቢያ ነበር የሚኖሩት ጂዳ ማለት ነው። እዛ ሁነው እሷና ሱ ያው ፍሪ ቃማ ነው ወተውን ይገባል ቤት ተከራይተውና ዩቱብ ከፈቱ። ዩቱብ ከፍተው እዛ በሬ ያልከፈላቸው ልክ ቪዲዮ እየቀረጹ ማለት ነው። ግልጸኝነታቸውን በጣም ወደዋሉ አድንቀዋለሁ። ከቤታቸው እስከ ባንክ ቤት ድረስ ነው ቪዲዮ እየቀረጹ ሄዱት። እዛ ብሩን እራሱ ሲያወጡ ሁሉ እየአየን ነበር ማለት ነው። እንግዲህ ብዙዎቹ የምትከታተሉ ድሮ ማለት ነው እና እንዲህ እየተሰራ ስራ እየተሰራ ለካ በጎድንም ሌላ ስራ መፍጠር ይቻላል እንዴ ብዬ ልክ እነሱን ሳይነው እኔ ወዲያው ዩቱብ ቻናል የከፈትኩት ማለት ነው። እና ሰአዳና አሊ በጣም ማከብራቸው እና መወዳቸው ዩቱበሮች ናቸው። ግን አሁን ላይ የሚሰራው ስራ በጣም አስጠሊ ነው፣ ከባድ ነው። አሁን ላይ የሚሰራው ስራ ማለት እንግዲህ አርገዋል አላረጉም የሚለው እነሱ አለህ ያውቃል። ግን አብዛኛው የሚያለቅሱ በነሱ ኮመንት ላይ ገብች ነበረ። አምስት መቶ ምናምን ሰው ኮምቶላቸዋል። ግን ያ ሁሉ የሚኮምትላቸው ስለ ስድብና ስለ ዘረፍነታቸው፣ ስለ ሌብነታቸው ነው እያወራ ያለው እና ማለት ነው እንግዲህ አንድ ሰው ዝም ብሎ ተመሬት ተነስቶ ሌባናችሁ ሊላችሁ አይችልም። ምክንያቱም እናንተም አድርጋችሁ ከሆነ ይህን ነገር ወይ የሆነ ነገር ገጥሟችሁ ከሆነ ያን ነገር ድንገት የሆነ ለቤት ላበጃችሁበት የሆነ ነገር አርጋችሁ ከሆነ ይፋ አውጥታችሁ ይህን ያክል ጊዜ ይህን ያክል ጊዜ ስጡኝ፣ ይህን ያክል ቀን ድረስ አደርሳለሁ፣ እሰጣለሁ የምትሉ ከሆነ ያን ማድረግ ከሌለባችሁም ደግሞ የማታደርጉትን አድርጋችሁ ይሄ ሚዲያ ስለእናንተ መታማቱ ስለራሱ ይሄ ለእናንተ ጤናማ አይደለም። ይሄ ስሙ በጣም አነስቷችኋል። ሰው ማለት ነው ከሀገር ውስጥ ከውጭ እያነሷችሁ ነው ያሉት፣ እና ይሄ ከአረብ አንድ ከስደት ካየ ሰው ይሄ አይጠበቅም ማለት ነው እና ስደትን ያየ ያንን የመደም ፊት ያየ የነዝህን የሚስኪን ወገን እህትና ወንድሞቻችንን ገንዘብ በአማና አድርሱልኝ ብሎ ለራሱ ላይፉን ማሳመሪያ ማድረግ የለበትም። ምክንያቱም የነሱ ሰዓት ወደ እነሱ እንቅልፍ ይነሳል እና ራሷ መልስ ትስጥ። እንግዲህ ዛሬ መልስ ይሰጣሉ ብዬ አስባለሁ። ያው ኔትወርክ አስቸግሯን ነው። እንግዲህ አብዛኛው ውሸት ነው እያለች ነው ያለችው። አብዛኛው ግን ኮመንታተሮች ያው ብዙዎቻችሁ ብሬን ዘርፈሻል፣ እንደዚህ አርገሽኛል፣ ልጅሎች ያለሁ ይህን ሳምንት ሰጥሻለሁ ይህን እንደዚህ ያርሽ ብሎክ ያደረገቻችሁም ስላላችሁ ያንን ሪስታችሁን እያያዛችሁ የትም አትልም የትም ንትሪያችንም ምክንያቱም እናንተ ብዙ የለፋችሁበት ነው እና ይህንን ካደረጋችሁ ወደ ራሳችሁ ወደ ቀልባችሁ ተመልሳችሁ ይህን ነገር አስተካክሉ ማለት ነው። ምክንያቱም እናንተ የብዙ አርአያ የሆናችሁ ናችሁ። እኛ ለራሱ ይሄ ዩቱብ ተከፍቶ እናንተ ጋር ሰላምታ ጨዋታ የምንጨዋወተው በእነሱ ራያ ስለሆነ ማለት ነው እና ይሄንን አስተካክሉ ብዙ ማውራት አንችልም፣ ግን ይሄ እውነት ከሆነ ግን ሁላችንም እንነሳባችኋለን። ምክንያቱም አንድ ኢትዮጵያዊን የድሃ ገንዘብ ነው፣ የድሃ የሚስኪን ገንዘብ ነው እያነሳችሁ ያላችሁት። ይህንን የሁላችንም ስራ ነው ይሄ ነገር ማለት ነው። እኛ ምናደርሰው የሁሉም ስራ ስለሆነ የሁላችንም ስራ እያቆሸሻችሁ ነው ያላችሁት እና ይህንን አስተካክላችሁ ወደ ስራችሁ ትመለሱ አሪፍ ነው። እናት አረጋችሁ ማንም እንደማይበቃችሁ ነው ማለት ነው እና እናቴም ደግሞ ብዙ ያው ከነሱም ስለተማረች ፊት ላይ አሁን ይህንን ያደርጋሉ ብላት አላሰበችም። ዜነገርኩኝ ስታይም ደንግጣለች ማለት እኔ እውነት አልመሰለኝ። ማለየትም ስጀመረ አሪያና ላይ ናምናምና ግን በቃ ይሄን ነገር ምንድን ነው? ኮመንት ገብቼ ሳይ እንዳለ ስድብ ምናምን። ሁላችሁም ያላረጋችሁም ስም ለማጥፋት የምጠሏቸው ሰዎች አሏችሁ፣ እኛን የምጠሉ ሰዎች በኮመንት ገብታችሁ ይህንን ሌባ፣ ይሄን ሌባ የምትሉ ልጆች ስላላችሁ ሁሉንም በአንድ እንዳትገቡ ማለት ምክንያቱም የየሰው ባህሪ የየሰው እንትን ይለያያል እና እራሳችሁ ራዊታቸው ኮመንታተሮች ለራሱ ይሄ ሁሉ ጉዞ ዝም ብሎ አልተነሳም፣ እውነት ቢሆን ነው እና እስቲ ልጅቱም ዛሬ እንግዲህ ውሸት እያለች ነው እስቲ እንሰማለን። እና እስቲ እናቴ ምን ተሰማሽ? ያው ጓደኞቿም ናቸው እንግዲህ ማለት ያው የዩቲዩብ አብራችሁ ስትሰሩ ሁላችሁን ጸባይዋን፣ የቤቷን ገበራ ምናምን ታሳያችኋል እና ያ ከጓደኝነት አይተናነስም በስደት የተገናኘን እህትማማች ማለት ነው። በቃ ወንድማማች ማለት ነው። ስዴት ዓለም ሄዶ እዛ እኮ ኢትዮጵያ ነሾ አማረኛ ቀርቶ በእንግሊዝኛ የምንግባባ ማለት ነው። በቃ በአማረኛ አማረኛ የምታወራጅ ስትገናኘን እህትማማች ነው የምንመስለው። በጣም ተላቅሰን አይደል የምንገናኘው የምንለያየው፣ እና ወሬያችን ያልቅ ፍቅራችን ያልቅ በጣም ነው የምንጓደዴው፣ እና እኔ አሁንም ቢሆን ስሜት ያው ነው በቃ ምንም እንትን የለብኝም እና አሁን አንዳንድ ጊዜ በዩቱብ ያሆንና ሀገር መጥተው ገባ ሲያገኙ ፋቶም ሲልም ልክ እዛ አረብ ሀገር ሆነን እንዲያገኙ ነው የሚመስለኝ ስሜቱ ማለት ደስ ይለኛል። በቃ ደህና መምጣታቸው መገናኘታችን ምናምን ስሜቴ በጣም ከፍተኛ ነው እና ቤት ምናምን ተባብለን ነው ራሱ ምንለያየው ማለት ነው እና አሁን ሰዓዳና አሊ ወላሂ ያልጠበቁት ጉዳይ ነው። እኔ በነገራችን ላይ በጣም ሸካኪ ነኝ። በጣም እጠራጠራለሁ ማለት ነው። ውጭ ሁኜ እነሱ ቀድመው ነው የገቡትና ብዙ እህቶቻችን በእነሱ ላይ እቃ ይገዙ ነበር። እንደዚህ አልጋ ምናምን ነገር ያሰሩ ነበር፣ አረቢያ መጅሊስ ያሰሩ ነበር፣ ፍራሽ ከነለብሱ ምናምን ነገር ይገዙ ነበር። ከነሱ ሲገዙ እኔ በምን ተጠራጠርኩኝ? ሚዲያ ላይ አያወጡም ይሄን ያክል ብር ነው ብለው ብቻ ገዝተናል ብለው በየቤቱ ሂደው ይፈርሻሉ፣ በየቤቱ ቪዲዮ ያሳያሉ እንጂ ይሄን ያክል ብር ተገዛ የሚባል ነገር የላቸውም፣ አይሉም። ስለዚህ እኔ በቃ እንዴ ይሄን ያክል ብር ገዛም ብለው ሚዲያ ላይ የማያወጡት ለምንድን ነው ብዬ በጣም እጠራጠራለሁ ማለት ነው። በጣም እጠራጠራለሁ እና እኔ ጓደኞቼ እራሱ አረቢያ መጅለስ አስገዝተዋል ምናምን ከነሱ ማለት ነው። እኔ ግን አላስገዛሁም። ለምን አገር ላይ ገብቼ ፈጀን ብዬ ዝም ብዬ ነው የመጣሁት ማለት ነው። እንግዲህ አንድ ሰው ውስጡን ሳይጠረጥር በቃ ይሄ ይሄን ያክል እቃ ገዝቻለሁ ብሎ ሶሻል ሚዲያ ላይ የማያወጣበት ምክንያት ስላለው አይደል። ስለዚህ ቀክ ማለት አለብን በዛ ሰዓት ማለት ነው። እና አንድ ሰው አሁን የኛ ህዝብ ማለት ነው ነጭ ስለለበሰ ብቻ ያደንቃል። ነጭ ስለለበሰ ሀብታም ስለሆነ ተመልካቹ፣ እንደገና ደግሞ አሽቀባጩ በጣም ብዙ ነው። አንድ ግን የኔ ቢጤ ደሞታች ሁና አልሐምዱላ ያወታች ነው የሚማልልም ያው አልሐምዱላ። ግን ትንሽ ዝቅ ብላ የምትሰራውን ቪዲዮ ከመቶ በላይ የማይታይላት አለ ግን እዛ ምርጥ ስጋጥ እና ምርጥ ዶሮ ወጥ ምርጥ ሰራ ደግሞ ካለች ያቺ ደግሞ ከሰው በላይ ያይላታል። ይሄ ምንድ ነው የእኛ ሰው የሚወደው ነጭ ለባሽ ነው። አሁን እሷ ልጅ ግን መጫትናት ስራ ይበዛበታል እንደምታዩ ነው። ያን ያንን ያክል ብር እየተላከ መበላቱ በጣም ይከብዳል። ወላ ይከብዳል። እና እንዲ አራት መቶ ሺህ ድረስ ይሆናል እኮ ድምሩ። ታዲያ እኔ ሙቪ ሚዲያ እንግዲህ ሙቪን ታቁታላችሁ ጀርመን ነው የሚኖረው። እኔ እሱ ላይ ነው ላይቭ ላይ ገብቶ ማለት ነው ቲክቶክ ላይ ማታየሁት ማለት ነው። ላይቭ ገብቶ እየገቡ ለሱ ቅሬታ ሲያቀርቡ ነው የሰማሁት። ይሄን ያክል አንድኛይቱ አራት መቶ ሺህ ብር አንድኛይቱ በቃ እንዴት አራት መቶ ሺህ ብር እንዴት የሚያክል ያክል ሺህ ብር እራሱ ሲናደር ነበርና፣ ለሰዓዳ ደወለላትና እንዴት ነው ምናምን ነገር። ያው ብዙዎቻችሁ ተከታትላችሁታል ማለት ነው ሲላት ዘጋች ወዲያው ማለት ነው። ከዛ በቴሌግራም እንገናኛችሁ በቴሌግራም ደግሞ የሱን ቁጥር ሰጠችሁ የባሏ ማለት ነው። በዚህ ነው የምንገናኘው ብላ ከዛ የሚያወራው ለካ ቴክስት የሚደራረጉት ከባሏ ጋር ነው። መጨረሻ ላይ ሲደውልላ ስልክ አላነሳለታለ እነሱን እንዳለ ብሎክ አድርጋቸዋል። ይሄ ግን ወላሂ በጣም ያስጠላ በጣም እኔ ራሴ እኔ እኔ እኛ የምንሰራውን ስራ ነው እሷ የምትሰራው እና እኔ ይህን ቪዲዮ አንስሰማ ሰቀጠጠኝ በአንቀጠቀጠኝ ለምን እሷም ብቻ ሳይሆን የኛን ገበያ የሰበረችው በጣም የሚያስጠላ ነገር፣ የሚያዋረድ ነገር ነው። እኔ ወላሂ ነው የምላችሁ አንድ ዕቃ መቶ ማለት ነው ቶሎ እስከሚሄድልኝ ድረስ እንቅልፍ ይነሳኛል። እንቅልፍ ማለት ነው እንኳን አራት መቶ ሺህ ብር አይደለ አራት መቶ ሺህ ብር ዕቃ እገዛለሁ ተብሎ ሊበላ አይደለም ሊጠፋ አይደለም። ብሎክ ላደረግ ቀርቶ መሆናው ነው ጠፉብኝ ይሳላል አለኝ አንዳንድ ጊዜ ማለት ነው። አረ ሙሐመድ ያቺ 30 ሺህ ብር ያስገድባች ያቺ 40 ሺህ ብር ያስገድባችሁ ልጅ የተረሰች ከዳታረግ ምስየት እሚየቱናት ምናምን ነገር በሪሲት ይልኩልኝና በቃ እናጨናንቃትም እሷው ታዘጋጅልን። አሁን ባልትና ምናምን ነገር ሳዘጋጅ ልም ይላሉ ሲጠፉ መሆነው ነው ለምን ጠፉብኝ መሆን ይሆን። በቃ እነሱ እንዳይሰጉ ነው እኔ ጭንቀቴ ማለት ነው። እቃቸው ባልትናቸው እስከሚዘጋጅ ድረስ እቃቸው እስከሚገዛላቸው ድረስ እኔ እጨናነቃለሁኝ። እና እንኳን አራት መቶ ሺህ ብር ቀርቶ እኔ እንኳን እንደው አረብ ሀገር ለፍተው ማስነው ስንት ነው ያገኙትን ገንዘብ አይደለም? ከናቴ ከፈጠሩን እንኳን እንዲው መቶ ሽብር ራሱ እንዲ ሳ ሽብር ሀ ብወስድ ይከብደኛል፣ ካሁን በኋላ ማለት ነው። እና በጣም የሚያስጠላ ነገር ነው እንዲ ውነት ከሆነ ማለት ነው። አንዳንድ ጊዜ ደግሞ አንዳንድ ልጆች ጠላንም ብለው እኮ የሚያማርራሉ። ወላይ ነው ምላቸው። ሁን አሁን አንድ ልጅ በኛው አካባቢ ነው ያለችው እና አዘጋጀንላት፣ ላክንላት፣ ቪዲዮ ቀረጽ ነው ሁሉ ነገር አሳየናት እኔ በጣም አጭር ጊዜ ውስጥ ነበር የሰራንላት ያዘዘችውን፣ እና ተደሳች ከመጥን በላይ ነው ተደሳችው። እና ልብስን ሁሉንም አልባሳትም ባልትናም ነበር እና አስቤዛም ነበር፣ ያ ሁሉ ገዛዝተንላት አስተንላት አመሰገነች አየች። በቪዲዮ ለቤተሰብ ላክንላት ቤተሰብ ከተረከበ በኋላ ምን አለ አለች። ቤተሰቦቹ እስቶይተው አመስግና ሁሉን ነገር ጨረሰ ሂሳብ እቃዋ ተረክበዋል፣ ህዲያል ቤተሰቦቿ ጋር ማለት ነው ከሄደ በኋላ ምን አለች? እንዴ እናንተ ሌቦች አለች። እንግዲህ ሰውት ገባችብን፣ መስዲ እንግዲህ የሰው መጨረሻው። እኔ አንዳንድ ጊዜ እኮ ለማመን ይከብደኛል። አሁን ያቺ ልጅ እንግዲህ ብር የላከችበት አለ፣ እንትኑ አለ፣ ሪሲቱ ሪሲቱን ይዛለች ያቃ። መረከቡን ግን ቤተሰብ የሚያቅ የለም፣ እኛና ቤተሰብ ብቻ ነው የሚያውቀው። እናንተ ግን ሶሻል ሚዲያ ላይ ያላችሁ እህቶቻችን እና ወንድሞቻችን ይህን ነገር ላታውት ትችላላችሁ። የከሌ ነው ተብሎ ስለማይለይ እዛ ቪዲዮ እንሰራበታለን እንጂ የከሌ ነው ስለማንል። ይቺ ልጅ እኮ ይህን ያክል ብርብር ልታኛለች ብላ ከና ሪሲቷ አሁን ለሆነ ሰው ብታመለከት እውነት ይመስላል። እና አሁን ያቺ ልጅ ያንን ብላኝ ስለሆነ አሁን እራሱ እነዛ ልጆች ሳይ ምናልባት እንደኔ ደርሶባት ይሆን እንደ ላለሁ እኔ አሁን ያቺ ልጅ እንደውም ምናለች? ልጅሽን አስገድለዋለሁ ያለች ልጅሽን አስገድለዋለሁ ምናምን ነገር ማለት ነው እንግዲህ፣ ተመልከቱ ሪከርዷን እኔ ስክሪንሽት አድርጌ ይዟለሁ እንደል ድምጿን የጻፈችው ምናምን ማለት ነው። አመሰግናልህን ትዬ ካልኩት በላይ ነ ገዛሽልኝ ከልቤ በላይ ና ያደረግሽልኝ አመሰግናለው። እኔ እንደዚህም ሆኖ ልኛያቅ በቃ ምስጋና ወደር የለውም። ግን ቀጥታ ቤተሰቦቿ ተረክበው ቆይተው እንደውም በሁለተኛው ቀን መስለኛል ስድብ ያመጣችው ማለት ነው። በሁለተኛው ቀን እንግዲህ ሳቡት አይሌባ ወላሂ ስርቡ ስድብ አይደለም ተው። እኔ ግን ወላሂ ነው የምላችሁ። እኔ እምባይ ነው የሚመጣው በዛ ሰዓት። መሐመድ ታያቸው ነው የሚለኝ መሐመድ በጣም ቻይናው እና ታያቸው እንደፈለጉ ይሁን ታያት ነው የሚለኝ። እኔ አልሐምዱላ፣ ግን እስካሁን ድረስ እኔ ቅሬታ ቀርቦብኝ የማያውቅ ግን እሷ ልጅ ምስጋና ብሎ ሳያትር ስድብ አመጣች። እሷ አሁን በምንድን ነው ቅሬ አላት? ሽሮ ነው፣ ሽሮ ነው ቅሬ ያስበላት ማለት። ሽሮ እንግዲህ አብዛኞቻችሁ ህፃንነታችሁ ተወጡና አብዛኛው ዝግጅቱን አታውቁም። አንድ ተቆልቶ የሚዘጋጃል። አንድ ደግሞ ክክ ተገዝቶ የሚዘጋጃል። ክኩ ይገዛል፣ በኪሎ ይገዛል። ክኩ ክኩ አይቀንስም። ያው ክክ ስለሆነ ተገዝቷል፣ የታጠበ ነው። ያው እዛው ዝም ብሎ መጡመቀር ማስፈጨት ነው ይሄ ግን፣ ገበያ የሚገዛው ደግሞ ድፍኑ ሲቆላ ይቀንሳል፣ ሲከካ ይቀንሳል። ምክንያቱም እ እናቴ እዚሁ በእጇ አጥባ ምናምን በእያሳያቻችሁ ነው አሰሩ ሲወጣ አንድ አራት ኪሎ አምስት ኪሎ ይቀንሳል። ምክንያቱም ይለያያል፣ የማሽንያ እና የዝናት ያዘጋጀችው ይለያያል። ያንን ስላልተረዳችው ሽሮ ብቻ አንድ ሁለት ኪሎ ቀነሰ ብላ ይህም ሁሉ አለች። እና እኔም ያው ምንም አላልኳትም። ልጅን አስገድለዋል ምናምን ስትል ስትል እንግዲህ ችግር የለውም ምናምን አልኳት እንጂ እሷም ራሱ እንደዚህ ኮሜንት እየገባች እንግዲህ ብዙ ጽፋ ነበር። አላያችሁትም እናንተ እንጂ ለአንድ ቀን ለሁለት ቀን ያክል በጣም የስድብ ናዲያ የኔ ቃኮ ነው፣ እነዚህ ሊያቦች እያለች ማለት ነው። እና አንዳንድ ጊዜ ያካመል ያለበት አለ። ደግሞ ቤተሰብ አንዳንድ ቤተሰብ ይቅርታችሁንና ልክስክስ አለ፣ ልክስክስ ማለት ነው። ለምን ብትሉ፣ ለምን ብሩ ልካለኝ ለእኔ አላዘጋጅም የሚሉ ቤተሰቦች አሉ። እና አሁን ይሄም ሽሮና በርበሬ ለምን እኔ አላዘጋጅሁትም የሚል ቅሬታ ስላላቸው ነው እንጂ ሽሮና በርበሬው እንዳልቀነሰ ምንም እንዳልሆነ ያውቃሉ ማለት ነው። እና እሷን ደግሞ ቪዲዮ ቀርፀን መልኩ ሁሉ ነገሩ ምጥ ሽሮ በርበሬው ራሱ ከለሩ ሁሉ ነገር ወዳው በጣም አመስግና የቤቷ ከደረሰ በኋላ እኔ ቢሻው ቀን ሰው ፎቶ አንስተልክለት መሰለኝ። ያ ካሜራ ስናነሳ እና አገር ሲሄድ እውነት አልመሰላትም። ካሜራ ታነሳ ነው በኋላ የቀነስ ነው የመሰላት። አላህ ረብልዓለሚን እሱ ተመልካቹ ጌታ ይመለከተዋል። ያንን ማለት ነው ስብሓንላህ ወላሂ እንኳን ካሜራ ቀርጬ ልቀርጽ አይደለም ተፈይቶ እንኳን ራሱ ያስጠላኛል። የሰው ሀቅ ማለት ነው። እና እንደዛም እንደዛም ስላለ አንዳንድ ጊዜ እንደ ለማመን እራሱ ይከብደኛል። እና ቢሆንም እንደ እውነት ወስደው ከሆነ ይሄ ምናልባት ሊከታተሉ እነሱ ትንሽ ያው ሀብቲቱ ገብታ ስለሆነ ሀብቲቱ ገባ ገባ ብላላቸው ላይ እና የኛ ቪዲዮ ይዘሙት አይመስለኝም ያው ጽሁላቸዋል እንትን አርገውታል ዳይመንድ ልብ ግር ሰጥተዋቸዋል ለሁሉም ኮመንት ማለት አንብቦታል አንብቦታል እንግዲህ ይመልሱ ምክንያቱም እኛም የእኛን ስራን ያቆሸሹት አንለቃቸውም እኛሰሚ ሰአዳ ምንም አንለቅሽም ምክንያቱም የትም ማሄድሽም ከዚህም ከደቡብ ከሰሜኑ ከደቡብ ኢትዮጵያዊ ነው ሁላቸው አንድ ስደት እናቴም ተሰዳለች ሁሉም ስደቶች እህቶቻችን ናቸው እና ምንም የሚለቀቅ ነገር የለም ይሄን ነገር አውጭ ይሰሙን ምንድን ነው እውነት ነው ውሸት ነው የሚለውን እንዴት ነው እስከ ምክንያት፣ ሁሉ ነገር መናገር አለብሽ። እውነት ገዝተውት ከሆነ እቃውን አስረክባችሁ ከሆነ ቀጥታ የእቃውን ፎቶ እና ቪዲዮ ዩቱብ ላይ ፖስቱት። እቃን ገዛለን እቃን ገዛለን እናስረክባለን። አንድ ሰው ቅሬታ ቢመጣብን ከዩቱባችን እናወርደዋለን ነው ያንን ቪዲዮችንም ማለት ነው። ከዩቱባችን እናወርድና መረጃ ነው፣ ያ የኛ ሬሲት ማለት ነው። አሁን አንቺም ትክክለኛ የሰው ሀቅ ከፍለሽ ከሆነ ገዝተሽላቸው ከሆነ ዩቱብ ላይ ቀረጸሽ ከሆነ ከዩቱብ እስልክሽ ላይ ደግሞ ኢሜንት ላይ ካለ ደግሞ ኢሜጅ ውስጥ ካለ አውርደሽ አሳየ። ይሄ ካልሆነ ግን ወላሂ፣ ማንኛውም ሰው ይሄ የማንኛውም ሰው ቅሬታ ነው። እነሱ የተወሰደባቸው ቀርቶ የሁላችንም እንደው በቃ የኢትዮጵያ ማለት ነው። ኢትዮጵያ በሙሉ ነው የሚነሳብሽ። ለምን እንዲ ሰው ሀቅ እንዴት አራት መቶ ሺህ ብር ከአንድ ሰው ይበላል? እንዴት ሶስት መቶ ሺህ ብር፣ ሁለት መቶ ሺህ ብር አረ ምን ጉዱ። እኔ ላይ ላይቭ ላይ ስከታተል ነበር ነው። ተጠንቀቂ ሪፖርት ነው። ሁሉም ሰው ሪፖርት ካደረገ የተወሰነ ሰው በቃ ይዘጋል፣ ሪሞቭ ይሆናል። ለምን እንደዚህ ይሆናል? የሰው ቅ እንዴት ይበላል? እንዴት ወላ ይሰቀጥጣል እኮ። አንቺ እኮ የሰው ደብ እነሱን እኮ አርድሽ ስጋቸው እንደበላሽ ያክል ነው። ወላ እንደ ስደተኞች እንደዚሁ ነው ሁኖ ተንገብገበው እሳት እየወረደባቸው አንቺ፣ ለነገር እኮ አረብ ሀገርም አልተጎዳሽም ቤትሽን ተከራይተሽ እሶፋሽ ላይ ባለሽ ጋር ዘና እያልሽ ነው ስኖር የነበረው እና ቃለ ሁላችንም ማለት ነው። የሰው ፊት አልገረፈሽም፣ የሰው ቤት አልበላሽም። እኛ ግን ስንት ተቃጥለናል፣ ስንት ሆነናል፣ ስንት ርቦን ጠምቶናል። እሷ እነሱ እኮ ቤት ተከራይተው ዘና ብለው ነበር ሲኖሩ የነበረው እና ለምን እንደዛ ይኮናል? እና የሰው ሀቅ ከነመረጃቸው መረጃቸው፣ ወይ ቪዲዮ ስሬ፣ አለዛ ደግሞ የሰው ሀቅ አስረክቢ። ወላ ለሁላችንም ይሄ ከባድ ጥያቄ ነው የሆነው ማለት ነው። እና እንደዛ ከመሆኑ በፊት ያው መረጃሽን ስጭ ማለት ነው። መንዳ ያደርዝባቸው ባላችሁበት ሰላማችሁ እዛለን። በጣም ደሞ እንገናኛለን። ኢንሻላ ኢንሻላ ማለት ነው። ዕቃም ባልትና አልባሳችሁ የፈለጋችሁ እናስተናግዳችኋለን ማለት ነው። እዘዙ። መጀመሪያ ኮሜንት ላይ እናስቀምጣለን። እንደዚህ ደግሞ ለቤተሰቦቻችሁ ባልትና ማዘጋጀት እንዲዘጋጅላችሁ ከፈለጋችሁ እዘዙኝ ማለት ነው። እና አንዳንድ ልጆች ደግሞ ስለ ሽሮ ሁኔታ ማሚ እንዳለው ማለት ነው ሽሮ እኔ እናገራለሁ። መጀመሪያም ቢሆን አርባ ኪሎ ሃምሳ ኪሎ ያታዛላችሁ እና በዛ ሰዓት ሲፈጫጭምን ሲል ስታስመዝኑት ቀለል ሲልባችሁ፣ አሁን ቤተሰብ አንዳንዱ ቤተሰብ ስብሃን አላ ቀጥታ ተፈቱ እንደሄድ ያስመዝኑታል። ሲያስመዝኑት ሰላሳ ኪሎ ከሆነ ለምን ሰላሳ ኪሎ አልሞላም ይላሉ። አሰሩ ይወጣለታል። እንደገና ሲፈጭ ደግሞ በጣም ነው የሚቀለው። በዛ ሰዓት በርበሬ ይሻላል እንጂ ሽሮ ሲፈጭ በጣም ነው የሚቀለው። እና በዛ ሰዓት ይሄ ደግሞ ሊገባችሁ ይችላል። ደግሞ አይ እኛስ እንዲቀንስብን አንፈልግ የምትሉ ከሆነ ደግሞ ክኩን ገዛና በስርዓት ቀምሜ አስፈጭላችኋለሁ ማለት ነው። እንደዛ ለቤተሰቦቻችሁ መካደም ተፈለጋችሁ። አሁን ላይ ሽሮና በርበሬ በጣም ላይ ቤተሰብ ራሱ ፈተና ሆኖባችኋል። ፈተና ማለት ነው። አንድ ኪሎ በርበሬ 850 ብር ገብቷል። ሽሮ እንደገና አሁን እኛ ጋር በብርጭቆ ማለት ነው። 50 ብር፣ ኪሎ 150 ብር ማለት ነው። እንግዲህ ያ ገና ጥሬው ማለት ነው። ጥሬው አሁን አተር 150 ብር ኪሎ ማለት ነው። እንግዲህ ሰውት እና ይሄ ይሄ ሆኗልና ትንሽ ያው ቤተሰቦቻችን መርዳት የፈለጋችሁ መጀመሪያ ኮሜንት ላይ እንጽፋለን ቁጥራችን